ነው መሄድ ነዋ ሉ። አዎ ሰምቻለሁ፣ እጅጉን ከፍቶኛል። እንደው ማይክል ጃክሰን በጣም አዝኛለሁ። ቤተሰብዬ በጣም ነው የሚያሳዝነው። እንግዲህ አብርሃም ከሀገር ወጣ ማለት ነው እንግዲህ ሄርሜላን ይዞ በጣም ነው የሚያሳዝነው። በጣም ነው የብዙዎቹ ጥያቄ እንግዲህ ዜድዬ አብርሃም ካገር ወጣ ካገር ወጣ ወጣ ወጣ። በቃ ወጣ። ግን ሄርሜላን ይዞ መሄዱ እኔ ግን በጣም አስደንግጦኛል። እንዴት ለሄርሜላ ምንስ ቢሆን እንዴት ሄርሜላን ጥላሃት ትሄዳለህ? የዛሬው ደብዳቤ ለሩታ የተጻፈው ይሄ ነበረ። በቃ ከሄርሜላ ጋር ያላቸው ነገር እኔ ትናንትና ታውቅ እኔ ነው ብያቸዋለሁ። ሁኔታችሁ ከኔ ከዜድ እኮ አያልፍም ከኔ ከዜድ እንደማያልፍም ተማመኑ ምክንያቱም፣ እኔ ትናንት ብያለሁ፣ ተናግሬያለሁ በላይቭ ላይ። ስለዚህ አብርሃም ዛሬ እንግዲህ ወጥቷል። ወዴት ሀገር እንዲሄዱ አይታወቅም። ይህችን ጥቁር ሻንጣ ይዘ በልተጓዝ ብዬ ነበረ ይዘ ተጓዝ። ከአብርሃም ግን ሄርሜላ ብትቀር ደስ ይለኝ ነበረ። ሄርሜላን ግን ለምን ይዘሀት ሄድክ? ለምን ይዘሀት ሄድክ? ሄርሜላን ለምን ይዘሀት ትሄዳለህ? እንዴት የሰማንያ ሚስትህን አስቀምጠ እንዴት ሄርሜላን፣ አብርሃም ዛሬ ጥፋት አለበት። እንዴት ሄርሜላን የፈለገው ነገር ቢሆን ከቤተሰብ ጋር ነገሮቹን አስተካክላችሁ ጋሽየም ሲናገሩ ነበረ። እንዴት ልትቀር መወሰን እያለብህ አንተ ግን እንዴት ሄርሜላን እንዲፍ ሴተኛ ዳሪ እንዴት እንደምታስጠላ እንደሚያረጋት ደግሞ እኮ አዋ ብሬ ነው የሚሄደው ፈቀር ምናምን። እንደው ከጎኑ ያላችሁ ራሱ እና ቤላ እንዴት እንዴት እንዴት ትፈቅዳላችሁ? ትናንትና ከሩታ ጋ አብራችሁ በልታችሁ አብራችሁ ጠጥታችሁ ነገሩን አብሮ የበላ የጠጣ ነው እየከዳን ያየ ነው። እኛም እየደረሰብን ነው። አብሮ ጓደኛ እህቴ ሲለን የነበረ ዛሬት እንዳሉ እያየ ነው። እና ያጋጥማል። እኔ እንጃ ሮታ እንግዲህ መቻል የሚባለውን መቻሉን ይስጥሽ ነው የምለው። ወንድ ልጅ ቆረጠ በሚለው በአብርሃም ታደሳየሁት አብርሽ ግን እንዴት ይል ነገር ልታደረገው ቻልክ? እኔም ጥያቄ ሆኖብኛል። ቤተሰብዬ፣ ለማንኛውም በላይ ብንገናኝ ላይክ